በጋዛ ሰርጥ በሐማስና በእስራኤል መካከል አውዳሚ የተባለለት ጦርነት ከተጀመረበት ወቅት አንስቶም ከሁለት ሚሊዮን በላይ የሚሆኑ ፍልስጤማውያን ከባዱን የህይወት ፈተና በማስተናገድ ላይ መሆናቸውን የመገናኛ ብዙኃን የየዕለት አጀንዳ ሆኗል። የረሃብ፣ የመጠለያ፣ የመድኃኒትና የነዳጅ አቅርቦት ችግሩ የጋዛ ሰርጥ ነዋሪዎችን ስቃይ አባብሰውታል የሚሉ ድምጾችም በተደጋጋሚ ጊዜ ለዓለም አቀፉ ማህበረሰብ ቀርቧል። በተለይ ከመጋቢት ወር ምንም አይነት የሰብአዊ እርዳታ ወደ ጋዛ ሰርጥ እንዳይገባ በእስራኤል እገዳ ከተላለፈ ወዲህ የሚላስ የሚቀመስ ያጡ ፍልስጤማውያን ምድራችን አይተው ተመልክተው በማታውቀው የረሃብ ሰቆቃም መዳረጋቸውን የሚያመላክቱ አስረጃዎች በዓለም አቀፍ ረዳት ድርጅቶች ሁሉ ሳይቀር በመውጣት ላይ ናቸው። እስራኤል በጋዛ ሰርጥ የምትፈጽመው ጥቃት በተለያዩ አካላት ቢወገዝም አሁንም በምድርና በሰማይ ከፍተኛ ጥቃት በመፈጸም ላይ ትገኛለች። ለዚህ ሰቆቃም ከተዳረጉት መካከል ደግሞ ቀዳሚዎቹ ህፃናት መሆናቸውን መገናኛ ብዙ በስፋት ለዓለም በማጋራት ላይ ናቸው። ከእስራኤል ቦምብ የተረፉ ፍልስጤማውያን ሕፃናት በጋዛ ሰርጥ በምግብ እጥረት ምክንያት የከፋ ሁኔታ ውስጥ መሆናቸውን የሚያመላክቱ አስረጅ የቪዲዮ ምስሎችም ለዓለም ተጋርቷል። ፍልስጤማውያን እናቶች በሞትና በህይወት መካከል ላይ ያሉ እንቦቀቅላ ህጻናትን የሚታደግላቸውን አንዳች ምድራዊ ኃይል ቢፈልጉም ምላሹ ዝመታ ሆኖባቸዋል ነው የተባለው። በእውነት ህይወት እንቆቅልሽ ሆኖብናል፣ እኛ ምን እናደግ፣ ልጆቻችን ተርበውብናል፣ ሁሉም ነገር ለእኛ ልብስ ሰባሪ ነው የሚሉ የፍልስጤማውያን እናቶች ሮሮ ሆኗል። ከጨቅላ ህጻናት የህይወት ገጽታ ባለፈ የእናቶች ጭንቀት ና ተስፋ ቢስነት መዳረጋቸውም እየተነገረ ነው። በጦርነቱ ምክንያት የጤና ስርዓቱ በወደመባት ጋዛ ሰርጥ ልጆቻችንን በህይወት ለማቆየት ትግል ላይ እንገኛለን ሲሉም እናቶች በሐዘን ስሜት በመናገር ላይ ናቸው። ልጆቻችንን በህይወት ለማቆየት ያለው ብቸኛው እድል ህፃናት አስቸኳይ የህክምና እርዳታም ከጋዛ ውጭ ማግኘት ነው ሲሉም ጥሪ በማቅረብ ላይ ናቸው። እስራኤል ከሰሞኑ ተጠባቂ የሰብአዊ ድጋፍ በጋዛ ሰርጥ እንዲገባ ፈቅጅ ያለው ብትልም አሁንም ከፍተኛ የምግብ እጥረት እየተስተዋለ ነው ተብሏል። እስራኤል ጋዛ ሰርጥን ካዓለም ገናኛ ብዙኃን እይታ ውጭ እንዲሆን እየታተረች ሲሆን ይህም የምትፈጽመውን ቀውስ ለመደበቅ ነው ሲሉ ብዙዎች በመናገር ላይ ናቸው። የእስራኤል የጋዛ ሰርጥ ዘመቻን በማስመልከት የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልማርት የጋዛ ሰርጥ ጉዳይ የጦር ወንጀል የመሆን ደረጃ ላይ ደርሷል ሲሉ ከሰሞኑ ለቢቢሲ ገልጸዋል። ምናልባት ለጋዛ ሰርጥ ጊዜያዊም ቢሆን ሐማስ በአሜሪካ የቀረበውን የተኩስ አቁምና ታጋጆችን የመልቀቅ እቅድ መቀበሉን አስታውቋል። አዲሱ እቅድ አስር ታጋጆችን መልቀቅና ለሰባ ቀናት የሚቆይ የተኩስ አቁም ያካተተ ነውም ተብሏል። በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በጋዛ ተኩስ አቁም እንዲደረግ ያቀረቡትን የተኩስ አቁም እቅድ መቀበሉንም ሐማስ በይፋ አስታውቋል። ሐማስ በህይወት ያሉ አስር ታጋቾችን በሰባ ቀናት ውስጥ በሁለት ዙር እንደሚፈታም እቅዱ ያመላክታል። በምላሹ እስራኤል ጦሯን ከጋዛ ሰርጥ በከፊል እንደምታስወጣም ተነግሯል። ይህም ሐማስ ከእስራኤል ጋር ያለውን ጦርነት ለማቆም ተስፋ የሚሰጥ ነውም እየተባለ ነው። በስምምነቱ መሰረት እስራኤል ለረጅ ም ጊዜያት በስር የቆዩ በመቶዎች የሚቆጠሩ ፍልስጤማውያንን ትለቃለችም እየተባለ ነው። በአሜሪካ የቀረበው የተኩስ አቁም ስምምነት በእስራኤል በኩል እስካሁን የተሰጠ ነገር አለመኖሩም ተገልጿል። ቢቢሲና አልጄዝራም የመረጃ ምንጮቻችን ናቸው።